በጋሻው ከበደ ባላለው የሲያደብርና ዋዩ ወረዳ ትምህርት ጽህፈት ቤት ኃላፊ ነኝ። እንደ ትምህርት ስንመለከት አሁን ላይ ከባለፉት አመታት ስንመለከት መልካም ነው ብለን እንወስዳለን። እንደኛ እንደ አማራ ክልል እንደምታውት ይሄን ሁለት አመታት 2016 እና 17 ክልላችን በጣም ችግር ላይ ነው። እንደኛም ወረዳ አንዱ ይሄ ችግር የደ ተቋዳሽ ስለሆነ ብዙ ተማሪዎች እንዳይማሩ ተደርጓል። ስንመለከት አሁን ለምሳሌ እኛ በአምና ወቅት ማለት ነው 2017 አመተ ምህረት ከአሉን ተቋማቶች 18 ተቋም ብቻ ነው ስናስተምር የቆየ ነው ማለት ነው። 40 ተቋማቶች አሉ። ይህ ምንድን ነው? ብዙ ተማሪዎች ከትምህርት ገበታቸው ላይ እንደ አልገቡና እንደዚሁም ደግሞ በስነ ልቦና እንደተጎዱ የሚያሳየው ሂደት እንዳለ ሁላችንም ማየት እንችላለን። ነገር ግን በዘንድሮ ወራት እንደኛ ወረዳ በጣም ደስ የሚለው ሁሉም አካባቢዎች፣ ሁሉም ትምህርት ቤቶቻችን ከማህበረሰቡ ጋር በመገናኘት እንደዚሁም ደግሞ ሰምና ሱፐርቫይዘር የራሳቸውን ስራ በመስራት ከማህበረሰቡ ጋር ግንኙነት በማድረግ ካሉን አርባ ተቋማቶች ሁሉም ተቋማቶች የመማር ማስተማሩን ስራ ጀምሮ አሁን እያከናወኑ ይገኛሉ። ካስመዘገብነው ተማሪ ወደ ዘጠና ሰባት ነጥብ አራት ፐርሰንት አሁን ላይ ተማሪዎቻችን እየተማሩ ይገኛሉ። ኒና ማሞ ይባላሉ። የአባይ አንደኛ ደረጃ ትምህርት ቤት ርሰበ ምርት ነኝ። አሁን ላይ ያለው መማር ማስተማር እንደ አጋጣሚ ሆኑ አምናም ካቻምናም የኛ ትምህርት ቤት አልተዘጋም ነበረ። አልተዘጋም ስል ብዙም ስጋት ስላልነበረ አንጻራዊ ሰላም ስለነበረ ሁለት ዓመት ላይ ትምህርታችን ተቃርጦ ስለነበረ ብዙም አልተቸገረም ነበረ። ያው ተማሪዎችን መዝግበን ማስተማር ላይ እየሄድን ነው። አጋጣሚ ግን የተወሰኑ ተማሪዎች አሉ ለማስገባት ተቸገርንባቸው። ያው ሁለት ዓመት የቆዩ ስለነበሩ የሄዱ ስለነበሩ ተማሪዎቻችን፣ በዛ ሰዓት ያሉት ተማሪዎች ለመግባት ተቸግረናል እንጂ በተረፈ መማር ማስተማራችንን ጨምረናል። አንደኛ እስከ ስምንተኛ ክፍል ሶስት ሰባ ስምንት ተማሪዎች አሉና አሁን ላይ በሁለት ፈረቃ ነው የምናስተምረው ከአንድ እስከ አራትና ከአምስት እስከ ስምንት አድርገን። አሁን የተማሪዎቹ አመለካከት የተለያየ ነው። አሁን አስቦበት ትምህርት ሊማር የሚመጣ ተማሪ አለ። እኛ ደግሞ የሄድን መምጣት አለባቸውን ስላላቸው የሚመጡ ተማሪዎች አሉ። ስለዚህ የተማሪው የትምህርቱ ላይ ያለው አመለካከት አሁን ገና ከመጀመሩ ነው። ህፃናቶችም ናቸው ግና ግንዛቤ ፈጠራ ላይ በተለይ ከአንድ እስከ ሁለት ሶስት ላይ ያሉ ተማሪዎች እነሱ እነሱ ጋር ያለው ነገር ያው ሙሉ በሙሉ የትምህርት ፍቅር ኖሯቸው እየተማሩ ነው ብለን አንልም ግን ከቅድመ መደበኛ ጀምሮ መምህራን በሙሉ ተማሪዎችን የግንዛቤ መስጫ ፕሮግራም አለን። ሰኞ ጠዋት ላይ እና አርብ ላይ ተማሪዎች ስለ ትምህርት ጥቅም በተለያየ አጋጣሚ ትምህርት እንሰጣለን። ልዩ ልዩ ክበቦችም አሉ። በዛ አማካኝነት ማካኝነት እየተረዱ ተማሪዎች የተሻለ ውጤት እንዲያመጡ መምህራን የተለያዩ ድጋፎችን ያደርጉላቸዋል። ጌታው እንግዳ እባላለሁ። የአብያ ጉድኝት ማዕከል ሱፐርቫይዘር ነኝ። በ2018 የትምህርት ዘመን አጠቃላይ ከተመዘገቡ ተማሪዎቻችን ውስጥ ማለት ነው ትምህርት ለማስጀመር የተመዘገቡ ተማሪዎች ቁጥሩ 1648 አለን፣ የተመዘገበ ማለት ነው። ከዚህ ውስጥ 1630 ትምህርት አስጀምረናል። በአፈጻጸም ደረጃ ያው ቀደም እንዳልኩት 98.9% 14 ተማሪ ብቻ ከጉንኝታችን ሲቀሩን ሌሎቹ ተማሪዎች ሙሉ በሙሉ በመማር ላይ እንደሚገኙ ይወሰድ ማለት ነው። ልጁ ፍላጎት ላይ 747 አሉን የተሰጡን ከነዚህ ውስጥ ስልሳአራት አርባ አምስት መቶ ዘጠኝ ማለት ነው ዘጠና ሶስት ነጥብ አንድ ፐርሰንት አፈጻጸማችን ማለት ነው ትምህርት የጀመረ አለን ማለት ነው። ቅድመ መደበኛ ላይ የተመዘገበ ሶስት መቶ ሰላሳ ሰባት ተማሪ አለን። ትምህርት የጀመረ መቶ ፐርሰንት ይህን ተማሪ ያስጀመርንበት ሁኔታ አለ በዚህ አመት ማለት ነው። በአጠቃላይ ከመማር ማስተማር ጋር ተያይዞ ማለት ነው እንደተባለው ትምህርት ቤቶች ያው ተግባራትን ለማከናወን ያመች ዘንድ የቅድመ ዝግጅት ስራ ተማሪዎችን ያው በ 2017 የትምህርት ዘመን በማሰስ የትምህርት ስራውን ማለት ነው መጋቢ ትምህርት ቤቶች ውጤታማ እንዲሆኑና ምዝገባው የተሳካ እንዲሆን የቅድመ ዝግጅት ስራ ከወረዳው አመራርና ከጽፈት ቤቱ ጋር በመተባበር ከነሐሴ ሰባት ጀምረን ማለት ነው ጎጥ ለጎጥ እየዞረን የተማሪ ምዝገባውን ስናከናውን ነበር እና በዛ መሰረት የተመዘገቡ ተማሪዎችን አሁን በሰላማዊ መንገድ እያስተማረን ያለንበት ሁኔታ አለ